በጥበብ ተከሽኖ በአንደበት ለዛ ተውቦ ከጉሮሮ እየተንቆረቆረ ከጆሮ ይዘልቃል ይሉታል፣ ስልቱና ሂደቱን ልብ ያሉት። ወዲህ ደግሞ ሕይወትም ነው ሲሉ ይቀኙለታል ሙዚቃም በሙዚቃ ኢንዱስትሪው ያሉ የጥበብ ሰዎች የአድናቂዎቻቸውን ፍላጎት ለማሟላት ከባታቸው መሽገው ይቆዩና ሆነለት አበቃለት ሲሉት ወደ አደባባይ ያወጡታል። በርካታ ሙዚቀኞች ስራዎቻቸውን ተደራሽ ባደረጉ ማግስት ወደ ተቀረው ዓለም በመጓዝ በአካል የማቅረብ ልምምድ ይታያል። ቀጥሎ የሚነሳው ጥያቄ ግን ሙዚቃዎቻቸውን አቀረቡ ከዛስ የሚለው ነው። በአንደበት ቋንቋ፣ ባለባበስ፣ በወግና ባህል ሀገርን የሚወክለው ተጓዥ ቡድን ሙዚቃውን ከማቅረብ ባለፈም ባህልን የማስተዋወቅ ከየትነ ለሚለው የሚሰጠው ምላሽ ውጤት ሆኖ ይታያል። የወጣቷ ድምፃዊ የማርያም ቸርነት ወይም የማ የሙዚቃ ጉዞ ማሳያ ዘጋቢ ፊልም ደግሞ ይህን ግብ መምታት የሚችል ሆኖ ተገኝቷል። የማም በ2016 ዓ ም ተደራሽ ያደረገችውን የደጋ ሰው አልበም ተንተረሳ ወደ አውሮፓ በማቅናት ስራዎቿን አቅርባለች። ሸሻ ተጠላ በስፍራው የነበራትን የጉዞ ሂደት ባስመለከተችበት ዘጋቢ ፊልም ኢትዮጵያዊ አልባሳትና የሀገር መልክን ማስተዋወቅ የሚችሉ ስራዎች መሰራታቸውም ታይቷል። እርሷናም የሙዚቃ አጋሮቿ በፈረንሳይ በነበራቸው ቆይታ በመንገዳቸው ላይ ስታንጎራጉሩ የተስተዋለችው የማም ይህ ድንቅ ተሰጦ ከወዴት የመጣ ነው እንዴትስ ያለ ነው የሚል አድናቆትን የተቸረችበት አጋጣሚም ነበርም።

የሙዚቃን ኃይል አቅምና ጉልበት ማሳያው ደግሞ አፍን ባልፈቱበት ሐሳብን እንኳን በማይገልጹበት ቋንቋ በአንድ ማቀንቀን እንዲችሉ ማድረግ ነው። አንደበትን በትን በራስ ቋንቋ ሌሎች እንዲያሟሹ ማድረግ በራሱ የሀገራዊ ሙዚቃ አምባሳደር ሆኖ ተልእኮን መወጣት ያስችል ቢሆን እንጂ ሌላም አይሆንም። ከሙዚቃ ማቅረብ ባሻገር የታየው የወጣቷ ድምፃዊ ያልታየውን የማሳየት ተግባር የባህር ማዶ መገናኛ ብዙሀንን ጭምር ቀልብ በመሳብ የማናጋሮቿ ምልከታቸውን እንዲያጋሩ የተጋበዙበት ሆኖም ተስተውሏል። ረ እንደውም አዲስ ጥምረት መፍጠር ያስቻለም ሆኗል። ሙዚቃን አድማሰ ሰፊ ይሏት እንግዲህ እዚህ ጋር ነው። በአንዱ ቀን የሙዚቃ ቅጂ ለማድረግ ክልዊክና ጓደኞቹ ጋር ተቀጣጠረ። አዲስ ስራና አንድ ከደጋ ሰው አልበሜ ውስጥ ዳግም የተቀናበረ ሙዚቃን ቀረጽ። ሙዚቃን አንድም ተደራሽነትን ማስፊያ ደግሞም የሀገር ውክልናን ካባ ማልበስ ሲቻል ልብን ያሞቃል፣ አልፎም ኩራትን ያጎናጽፋል። በበርካታ ስፍራዎች እየተዘዋወሩ የጥበብ ስራን ማቅረብ ደግሞም ከእውነት ባሻገር ያለውን ለማሳየት መሞከር በውጭ ዓለም አቀንቃኞችም የሚስተዋል ተግባር ነው። ይህ ጅምር እንጂ መዳረሻ ሳይሆን ተሞክሮ የሚቀሰምበት ሀገር የምትወከልበት ተግባር ነውና ይደግ ይመንደግ ብለናል።